ቻይና በአሜሪካ የተጣለባትን ታክስ በተመሳሳይ አጸፋዊ እርምጃ ወሰደች። ቻይና ከቀጣይ ሳምንት ጀምሮ ተግባራዊ የሚደረግ 34 በመቶ ቀረጥ በሁሉም የአሜሪካ ምርቶች ላይ ለመጣል መወሰኗን አስታውቃለች። ይህ የቻይና እርምጃ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ከቻይና ወደ አሜሪካ የሚገቡ ምርቶችን ይፋ ያደረጉት የ34 በመቶ የአዲስ የታክስ ታሪፍ ተከትሎ የሰጠችውን ጠንካራ የበቀል እርምጃ አካል ነው ተብሏል። ቀደም ሲል አሜሪካ በየካቲትና በመጋቢት ወቅት በቻይና ምርቶች ላይ አስር በመቶና ሀያ በመቶ ታክስ ጥላ የነበረች ሲሆን ቤጂንግ ውሳኔ የንግድ ጦርነት የሚቀሰቅስ ድርጊት በማለት ስትቃወም ቆይታለች። እንዲሁም የሀገሪቱ የተጣለባትን ቀረጥ 15 በመቶ ታክስ መጣሏን የሚታወስ ነው። ቻይና በተጨማሪ ቁልፍ በሆነ የማዕድን ንግድ ላይ ቁጥጥር እንደምታደርግ አስታውቃለች። ይህም ከአሜሪካ ጋር የሚደረገውን ግብይት ሊገድበው እንደሚችልም ተጠቁሟል። የቻይናን የበቀል እርምጃ ተከትሎ አሜሪካ የአክሲዮን ገበያ ከኮቪድ ወረርሽኝ ወዲህ በእጅጉ መቀነሱ ተነግሯል። የቻይና ውሳኔ ተከትሎ ትራምፕ ቻይና በድንጋጤ የማይሆን ጨዋታ ትጫወታለች ሲል ትሩዝ በተባለው በማኅበራዊ ድረ ገጻቸው ላይ ባሰፈሩት መልእክት ተናግረዋል። በሌላ በኩል ቬትናም፣ ህንድና እስራኤል በአሜሪካ የተጣለባቸውን ቀረጥ ተከትሎ የሚደርስባቸውን ጫና ለመቀነስ ከፕሬዚዳንት ትራምፕ ጋር እየተነጋገሩ ነው ተብሏል። ዘገባው የአሶሼትድ ፕሬስ ነው። እስራኤል በጋዛ የምታደርገውን ጥቃት በየቀኑ መቶ ህጻናት ላይ ጥቃት ይደርሳል። የተባበሩት መንግስታት ድርጅት እስራኤል የተኩስ አቁም ስምምነት በመጣስ በጋዛ ከአውሮፓውያን መጋቢት 18 ጀምሮ እያደረገችው ባለችው ወታደራዊ ጥቃት በየቀኑ መቶ ፍልስጤማውያን ህጻናት ይገደላሉ አሊያም ይቆስላሉ ሲል የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ አሳውቋል። ድርጅቱ እንደገለጸው የእስራኤል አየር ጥቃት እየጠነከረ በመምጣቱ እና ሰብአዊ እርዳታዎች በመዘጋታቸው በጋዛ ቢያንስ መቶ ህጻናት በየቀኑ ይገደላሉ ወይም ይቆስላሉ ሲል ነው ይፋ ያደረገው የተባበሩት መንግስታት የፊልስጤም ስደተኞች ኤጀንሲ ኃላፊ ፊሊፕ ላዛርኒ በኤክስ ላይ ባሰፈሩት መልእክት የእስራኤልና የሀማስ ግጭት ዳግመኛ መቀስቀሱን ተከትሎ በጋዛ እየሆነ ያለው እጅግ ከሰብዓዊ የወጣ ነው። ህጻናት ወጣቶች ህይወት አላግባብ እየተቀጠፈ ነው ሲል ተናግረዋል። ታዛኒ ጋዛ በፍልስጤም ልጆች የተከለከለች ምድር ሆናለች ሲሉም አስጠንቅቀዋል። ጦርነቱ እንደገና መጀመሩ የህፃናት የልጅነት ጊዜ እየተነጠቀ ነው። ጦርነቱ ጋዛ ልጆችን መሬት አልባ አድርጋታለች ሲልም ተናግረዋል። የዩኒሴፍ መረጃ እንደሚያሳየው በተኩስ አቁሙ ስምምነት ማብቃት በኋላ እስራኤል የመጀመረችውን ወታደራዊ ዘመቻ 322 የፍልስጤን ህጻናት ሲገደሉ 609 መቁሰላቸው ያመለክታል። የተባበሩት መንግስታት ድርጅት ከሰኞ ዕለት ባወጣው መግለጫ በጋዛ ውስጥ አንድ ሚሊዮን ህጻናት በተከታታይ የቦምብ ድብደባ እና በከፋ ሰብዓዊ ቀውስ የተሰቃዩ መሆናቸውን ገልጸዋል። በተለይም ስራኤል ቀጣይነት ያለው እርዳታ ወደ ግዛቷ እንዳይገባ መዝጋቷን የሰብአዊ ቀውስ በስፍራው እንዲባባስ ማድረጉን ተመድ ገልጿል። በጦርነቱ ከተጀመረበት እንደ አውሮፓን አቆጣጠር ኦክቶበር 7 2023 ጀምሮ በጋዛ ከ15000 በላይ ህጻናት ተገድለዋል፣ ከ34000 በላይ ቆስለዋል፣ እንዲሁም ወደ አንድ ሚሊዮን የሚጠጉ ተፈናቅለዋል ይላል የተባበሩት መንግስታት ድርጅት። የቲክቶክ ቀነገደብ በአሜሪካ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቲክቶክ መተግበሪያ በአሜሪካ ውስጥ የሚቆይበት የቀነገደብ አራዘሙ። ፕሬዝዳንቱ መተግበሪያው ለአሜሪካ እንዲሸጥ ወይም በሀገሪቱ እገዳ እንዲጣልበት የሚጠይቀው ህግ ተከትሎ ለቲክቶክ 75 ቀናት ተጨማሪ ጊዜ ተሰጥቶት እንደነበረ ይታወቃል። ዶናልድ ትራምፕ ቲክቶክን እንዲጨልም አንፈልግም ቲክቶክ እና ቻይና ጋር ለመስራት እንጠባበቃለን ሲሉ ፕሩዝ በተሰኘው ማህበራዊ ሚዲያ መልእክታቸውን አስተላልፈዋል። በመተግበር በአሁኑ ጊዜ በቻይና ኩባያ ባይት ዳንስ ባለቤትነት የተያዘ ሲሆን የትራምፕ የመጀመሪያው ቀነ ገደብ በጠር ወር ተግባራዊ መደረጉ ይታወቃል። ቀነ ገደቡ ዛሬ የሚያበቃ እንደሆነም ተገልጿል። በአሜሪካ መቶ ሰባ ሚሊዮን የተጠቃሚዎች ያሉት ቲክቶክ በሀገሪቱን ለማስቀጠር የትራምፕ አስተዳደር እቅድ እንዳለው ነው የተናገረው። አስፈላጊ ጉዳዮችን ለማዝለቅ ስምምነቱ ተጨማሪ ስራ ያስፈልጋል ያሉት ዶናልድ ትራምፕ አስተዳደራቸው ስማቸው ካልተጠቀሱ አራት የተለያዩ ቡድኖች ጋር እንደተነጋገሩም ተናግረዋል። ዘገባዊ የቢቢሲ ነው። ካናዳ ወደ ሀገሯ የሚገቡ አንዳንድ የአሜሪካ ተሽከርካሪዎች ላይ 25 በመቶ ታሪፍ ጭማሪ አደረገች። ካናዳ በዓመታት ከ67000 በላይ ወደ ሀገሯ የሚገቡ የተለያዩ ተሽከርካሪዎች አይነቶች ላይ ነው የታሪፍ ጭማሪ ማድረጓን ያሳወቀችው። ይህ ውሳኔ ዶናልድ ትራምፕ በበርካታ ሀገራት ላይ ከአስር በመቶ በላይ ታሪፍ ጭማሪዎችን በማድረጋቸው የተነሳ ነው። የካናዳ ጠቅላይ ሚኒስትር ማርክ ካርኒ የሰሜን አሜሪካ ነፃነት ንግድ ስምምነትን የማይነካ መልኩ ወደ ሀገራቸው የሚገቡ የአሜሪካ ምርት ተሽከርካሪዎች ላይ የታሪፍ ጭማሪ አድርገናል ሲሉ ነው ያሳወቁት። የታሪፍ ተጨማሪ ገቢራዊ ሲሆን ካናዳ በቢሊዮን ዶላር ገቢ ልታገኝ እንደምትችልም ነው ተገልጿል። የአሜሪካ ትልቅ የንግድ አጋር የሆነችው ካናዳ ዛሬ ፕሬዚዳንት ዶናልድ ትራምፕ የብረትና የአልሙኒየም ምርቶች ላይ የታሪፍ ጭማሪ ለማድረግ መወሰናቸው ይታወቃል። እስራኤል በጋዛ ትምህርት ቤት ላይ ባደረሰችው ጥቃት በርካታ ህጻናት ህይወታቸው ማለፉ ተሰማ። ባለፉት ቀናት እስራኤል በጋዛ የፈጸመችው የቦምብ ጥቃት አንድ መቶ አስራ ሁለት ፍልስጤማውያን ህይወታቸው እንዳለፈ ተገልጿል። በጋዛ የሚገኘው ትምህርት ቤት ላይ በተፈጸመው ጥቃት ህይወታቸው ያለፈ ህጻናት ቁጥር ሰላሳ ሦስት ሆኗል። የተባበሩት መንግስታት ድርጅት ግምቱን እንዳስቀመጠው እንደ አውሮፓውያን አቆጣጠር መጋቢት 18 ወዲህ ከ280 ሺህ ፍልስጥማውያን በግዳጅ ጋዛን ለቀው እንዲወጡ ተደርጓል ብለዋል። በታዘ የእስራኤል ጦር ሰሜናዊ ጋዛ በምድር ስር ዘመቻ መቀጠሉ የተገለጸ ሲሆን በጋዛ ጥቃት ለደረሰባቸው ዜጎች አፋጣኝ የህክምና እርዳታ ለመስጠት እጅጉን ፈታኝ መሆኑንም ተጠቅሷል ዘገባው የአልጀዚራ ነው። ፕሬዚዳንት ትራምፕ ታሪፍ ምክንያት የአሜሪካ አክሲዮን ገበያ ከ2020 ወዲህ አሽቆለቆለ። ፕሬዝዳንት ዶናልድ ትራምፕ አዲስ ታሪፍ በመጣላቸው ተከትሎ ዓለም አቀፉ አክሲዮን ገበያ ወርዷል። ኢሲያ ፓስፊክ ቀጠና አክሲዮን ገበያ ሁለተኛ ቀን የወረደ ሲሆን በሀያ በኮቪድ ወረርሽኝ ወቅት ከወደቀው በኋላ ግዙፍ የአሜሪካ ኩባዮች ገቢ አስጨናቂ ቀናት ገጥሟቸዋል። ናይክ፣ አፕል እና ታርጌት ከትልቅ ኩባዮች መካከል ከባድ ጉዳት የደረሰባቸው ሲሆኑ ሁሉም ኩባዮች ከዘጠኝ በመቶ በላይ ሽያጫቸው መውረዱን ተናግረዋል። ፕሬዚዳንት ትራምፕ የዓለም አቀፍ ምርቶች ላይ በጣሉት ዝቅተኛ አስር በመቶ ታሪፍ የፌዴራል ገቢን በማሳደግና የአሜሪካ አምራች ወደ አገራቸው በመሳብ የሀገሪቱ ኢኮኖሚ እንደሚያሳድግ በዋይት ሃውስ ለጋዜጠኞች ተናግረዋል። ሐሙስ ዕለት የአክሲዮን ገበያ እያሽቆለቆለ ሲሆን፣ በእንደዚህ አይነት አለመረጋጋት ወቅት ደህንነቱን የጠበቀ ጥረት ተደርጎ የሚታወቅ ወርቅ ደግሞ ከፍተኛ ጭማሪ አሳይቷል። የአሜሪካ ፕሬዝዳንት ዋሽንግተን የንግድ አጋር የሆነችው ቻይና እና አውሮፓ ህብረት ጨምሮ በርካታ አገራት ምርቶቻቸው ላይ የሚፈጸመው ከፍተኛ ታሪፍ ጥለዋል። በጥቅሉ 54 በመቶ ታሪፍ የተጣለባቸው ቻይና እና ሀያ በመቶ የተጣለባት የአውሮፓ ህብረት አጸፋዊ እርምጃ እንደሚወስዱ ዝተዋል። የፈረንሳይ ፕሬዚዳንት አማኑኤል ማክሮ የአውሮፓ ድርጅቶች በአሜሪካ ያቀዱትን ኢንቨስትመንት እንዲሰርዙ ጥሪ አቅርበዋል። ታሪፉ ከሌሎች ሀገራት የሚገቡ ምርቶች ላይም የሚጣል ታክስ ሲሆን ሮብለት ትራምፕ እያሳወቁት የታሪፍ ከመቶ ዓመታት በኋላ የምርቶችን ዋጋ እንዲያሻቅብ ያደርጋል ነው የተባለው። የዓለም የንግድ ድርጅት እርምጃ በእጅጉ እንዳሳሰበው የገለጸ ሲሆን ድርጅቱ በዚህ አይነት ንግድ መጠን በአንድ በመቶ ሲቀንስ እንደሚችልም ግምታቸውን አስቀምጠዋል። ነጋዴዎች ታሪፍ የዋጋ ግሽበቱ እንደሚጨምርና እድገት ሊያስተጓጉል ይችላል የሚል ስጋት አላቸው። ፕሬዚዳንት ትራምፕ እርምጃቸው የዓለም የንግድ ስርዓት የቀረጸው አሜሪካ መር ነፃ የንግድ ላይ ከፍተኛ ዋጋ ያለው ቁማር መሆኑን አጣጥለውታል። በጣም በጥሩ መንገድ እየሄደ ይመስለኛል ብለዋል። አንድ ታካሚ ቀዶ ሕክምና የሚደረግለት አይነት ነው። እናም ትልቅ ነገር ነው። ይህ በትክክል በዚህ መንገድ የሆነ ሲሉም ገልጸዋል። ገቢው እያደገ ይሄዳል፣ ስቶክ ገቢው ያድጋል፣ አገሪቱ ታድጋለች ሲሉም አክለዋል። የዋይት ሐውስ ባለስልጣናት አዲሱ የታሪፍ የድርድር ስልት አይደለም ቢሉም ፕሬዚዳንት ትራምፕ ግን ከንግድ አጋሮቻቸው ጋር ለመነጋገር በራሳቸው ክፍት መሆኑን ጠቁመዋል። ሐሙስ ዕለት አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኔ አጋራቸው ከአሜሪካ የሚገቡ ተሽከርካሪዎች ላይ 25 በመቶ ታሪፍ በመጣል አጸፋ ትወስዳለች ብለዋል። ኩባያቸው የታሪፍ ጫና ብቻ መቋቋም፣ ከአጋሮቻቸው ጋር መጋራት፣ አሊያም ደንበኞቻቸው ማስተላለፍ ሽያጫቸው አደጋ ላይ መጣል በሚል ምርጫቸው ተከበዋል። እርምጃ ከዓለም ኢኮኖሚ 10-15 በመቶ ድርሻ ባላቸው የአሜሪካ ሸማቾች ላይ ግዙፍ ተጽዕኖ እንደሚኖረውም ይጠበቃል።